የአዲስ አበባ ከተማ አስተዳደር የትንሣኤ በዓልን በማስመልከት በቦሌ ክፍለ ከተማ በሚገኘው የተስፋ ብርሃን የምገባ ማዕከል በመገኘት ለአቅመ ደካማና በዝቅተኛ የኑሮ ደረጃ ላይ ለሚገኙ የማህበረሰብ ክፍሎች ማዕድ በማጋራት በዓሉን በጋራ አክብሯል። የምገባ መርሃ ግብሩ ላይ የተካፈሉ ነዋሪዎችም የተደረገው የማዕድ ማጋራት መርሃ ግብር በዓልን እንዴት ልውል ነው ከሚል ሀሳብና ጭንቀት ያዳናቸው መሆኑን ያነሱ ሲሆን በዓልን በዚህ መልኩ በማሳለፋቸውም የተለየ ስሜት እንደፈጠረላቸው ይገልጻሉ። ምገባው በጣም ደስ ብሎናል ምክንያቱም አሁን እኛ በቤታችን ምንም እንትን አላለም ነበረ። ከዛ እዚህ ስንመጣ እዚህ ነው በቃ ጾማችን የፈታ ነው ማለት ነው፣ እና በጣም ደስተኛ ነን። ከደስ ብሎኝ አመት ባለሉ ፋሲጋሉ ቤቴ እንኳን ስጋ ቀርቶ ሽምብራ ጥሬ የለም። በዓሉ ስለ ሰው ልጅ የተከፈለን መስዋዕትነትና ፍቅርን ማሳያ መሆኑን ያነሱት የአዲስ አበባ ከተማ ከንቲባ ያለ ልዩነት በመረዳዳት ማሳለፍ ይገባል ብለዋል። ጊዜያዊ ችግሮችን በመረዳዳትና ለዘላቂ ልማት በመስራት የኢትዮጵያን ብልጽግና ማረጋገጥ እንደሚገባም አመላክተዋል። ትንሳኤ በዓል ለሰው ልጅ የተከፈለው ፍቅር ነው የሚያሳየን ያለ እምነት፣ ያለ ዘር፣ ያለ ቋንቋ፣ ያለ ቀለም ለሁሉም ለሰው ልጅ በፍቅር የተሰጠ ታላቅ ስጦታን እና ብስራትን ነው የሚያሳየን። የምገባ ማዕከልም ስንከፍት ለሕዝባችን ያለንን ፍቅር ያለንን አክብሮት የምንገልጽበት ነው እና ለዚህ አይነት ጊዜያዊ ችግሮችን መቻገር የሚችሉ ድጋፎችን እና ትብብሮችን እያጠናከርን ዘላቂ ስራዎቻችን ደግሞ የሰራን የኢትዮጵያን ብልጽግና እናረጋግጣለን። በተጨማሪም አስተዳደሩ በዓሉን ምክንያት በማድረግ በኮሪደር ልማት ስራ ላይ ለሚገኙ ሰራተኞችም የምሳ መርሃ ግብር አከናውኗል። ሰራተኞቹም የተደረገላቸው ግብዣ ለቀጣይ ስራቸው መነሳሳትን እንደፈጠረላቸው አንስተዋል። በጣም የሚያስደስት ነው። ሀገራችንን ለማሳደግ አይዟችሁ በማለትና ወደ ሀገራችን ናፍቆት እንዳይኖረን አይዟችሁ በማለት አስፈላጊውን ምግብና አስፈላጊውን መጠጥ በማቅረብ ተጠቅመናል በዚህ ብቻም ሳይሆን አሉ በቃ የተለያዩ ቦታዎችን እነሱንም በማጽዳት አገሪቱን በምታምርበትና ውብ ማድረግ አለማና ህሊና እንኖርብን ብለን እንተሳሰባለን። የኮሪደር ልማት የስራ ባህልን የቀየረ መሆኑን ያነሱት ከንቲባዋ፣ ሰራተኞቹ ከተማዋን ለመኖሪያም ሆነ ለመስሪያ ምቹ በማድረግ ያበረከቱት አስተዋጽኦ ትልቅ መሆኑን አመላክተዋል። ለመኖሪያም ለመስሪያም ምቹ ከተማ የሆነች በዓለምም ደረጃ የሚያኮራ የሚያወዳደረን ክብራችንን የሚያስጠብቅ በማድረግ ረገድ ትልቅ ውጤት ነው የተገኘው። ይህንን የሰሩ እጆች ይባረኩ እንላለን። ከምገባ መርሃ ግብሮቹ ባለፈ በየካ ክፍለ ከተማ ጉራራ 25ኛውን እንዲሁም በቦሌ ክፍለ ከተማ ደግሞ 26ኛውን የተስፋ ብርሃን የምገባ ማዕከልን መርቀው ስራ አስጀምረዋል። 24 የምገባ ማዕከላቶች ነበሩ፣ 25ኛውና 26ኛው ተጨምረውልናል። ሀያ አምስተኛውን አሁን ጉራራ መርቀን ምገባ አስጀምረን የመጣ ነው። ሀያ ስድስተኛውን ደግሞ ከእናንተ ጋር እንጀምር እዚህ ነው ያለነው። እንኳን ደስ ያላቸው። ለአገልግሎት ክፍት የተደረጉት የምገባ ማዕከላት በተለያዩ የከተማው አካባቢዎች ያለምንም ገቢ የሚገኙ አቅመ ደካሞችና ለተለያዩ ማህበራዊ ችግሮች የተጋለጡ ወገኖች ያሉበት አካባቢ መሆኑንም ጨምሮ አመላክተዋል። የምገባ ማዕከላቱን በመገንባትና የምገባውን ወጪ በመሸፈን ለተባበሩ አካላትም ምስጋናቸውን አቅርበዋል።